ስም በረከት እባላለሁ። የመጣሁት ከገሱባ ደቡብ ክልል ነውና ምስክርነት አንድ ዓመት ብመሰክርም አያልቅም። ግን በአጭሩ ልመሰክርላችሁ ና ክብር ስጡ ስለ ኢየሱስ። ደስ የምለኝ እዚህ ቤት የመጣሁት 2014 ነውና መጥቼ እግዚአብሔር ሰው የበቀል ቅባት ሲያርፋ ያለው አልክና ተቀብዬ ሄድኩኝ እና ከሄድኩኝ በኋላ የበቀል ቅባት ወደ እብድነት ተቀየር ከተማ ላይ ከዛ በኋላ የበቀል ቅባት ሳንቆጣጠር ስንቀር ወደ እብድነት ነው የሚቀየረው። እና ወደ እብድነት ተቀየረ። እና ከተማው ሲመሰከርኩ በቃ በበቀል መመስከር ጀመርኩ። እና ከዛ በኋላ ሰዎች ተማምሎ ቤተክርስቲያን ተማምሎ አሳሰሩኝ። በሰንሰለት ማለት ነው። በሰንሰለት ታስሬ አስራ አምስት ቀን ሙሉ በየት ቁጭ ብዬ ቃል አውጃለሁ የእግዚአብሔርን ቃል እግዚአብሔር እኔን ያሳስራችሁ ሰዎች እናንተ በእናንተ ለእግዚአብሔር ድብቅ ጦር ያስነሳል አልኩኝ። ከዛ በኋላ እንዳደረገኝ እግዚአብሔር ፈተኝና ወደዚህ መጣው። ስመጣ ሻንጣይን ብቻ ይዤ መጣ፣ እዚህ ቤት ማለት ነው። ሻንጣይን ብቻ፣ ብርም የለም ምንም የለም ዝም ብዬ ውጥ አለ እግዚአብሔር፣ አንተን አሳይቶኝ ማለት ነው። ከዛ በኋላ ወጥቼ ወደዚህ ከመጣ በኋላ ከአመርካ ስትገባ ሄጄ አቀባበል አድርጌያለሁ። ስጋየን በልቼ ያለው ደስ ብዬ ስቀበለኝ ደስ አለኝ። በቃ ኢየሱስ በቃ ኢየሱስ እንደሚመጣ ነው ያወኩኝ። በቃ ወደ እኔ የሚመጣው ኢየሱስ ነው አልኩኝ። አንተን ስቀበል ማለት ነው። ከዛ በኋላ ተቀብዬ ያልበላሁት ምግብ እኔ ዘላለም በልቼ አላውቅም እና ተገረምኩኝ። በቃ እግዚአብሔር ወይ ስሜ ብሩክን እያልኩኝ እና አራት ቀን የተራራን መውረስ የሚል ርዕስ ነበረና እሱ ቁጭ ብዬ ካፈላለሁ፣ ምንም የለም። ከጋርጂ በእግር ወደዚህ ይመጣለሁ። ከጋርጂ ከዮናታን ቤት ብለፊት ነበረ ቤቴ፣ አጎቴ ቤት ነው የምኖረው። ከዛ በእግር ወደዚህ ይመጣለሁ፣ ለመካፈል ማለት ነው። ኤልያስ ላይ የነበረ መንፈስ ይመጣል። ቀጥታ እዚህ ቤት እዚህ በራፍ ነው እኔ የሚያየው፣ በእግር መጥቼ እና ከዛ በኋላ በዛይት ቀን ነበረ ዛይትን ነክቼ እሱ እየጸለየ ነበር፣ የዛኔ በጣም እየጸለየ ነበር። የእግዚአብሔር ግሎሪ አናውንቲንግ ነበረና ከዛ በኋላ የዛኔ በር ተከፈተ። ማላቀው ሰው ከአሜሪካ ብር ላክልኝ ጃላ ባሴፋ አሜን፣ አላቅም። እግዚአብሔር ከአባቴ ከእናቴ ከዘር መንዘሮች ተለይተ ውጣ አለኝና ወጣው ተማምኘ፣ ወጣው ተማምኘ። ወጥቼ እዛቤት ተቀመጣለሁ። ያንተ በረከት እዛቤት አለ። ልክ እንደ እንደ እንዳወረው በዛ ዛይት ነካው። እግዚአብሔር አካውንተን ሁለት ዓመት ሙሉ ሁለት ሺህ ብር አይቼ አላቅም። እግዚአብሔር ሰው 50 ዶላር ገባልኝ። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። አሜን አሜን። ጌታ ይባረክ እና 50 ዶላር ቤተ ክርስቲያን አሳልፈ ሰጥቼ አለው አስገብቼ አለው። አሁን ልንጻ እንዲሰራ እሺ፣ ተባረክ፣ እግዚአብሔር ይባርክ። አሜን አሁንም አይቋረጥ ገዛ አሜን ወደ አንተ ይምጣ አሜን። ይሁን አለ ሆነ በኢየሱስ ስም ተባረክ። ሲመ ማቱ ሰላ ባላለው የመጣሁት እዚህ ነው። እግዚአብሔር ያደረገልኝ ብዙ ነው፣ ግን እኔ የሚከፍለው ነገር የለም እግዚአብሔርን አመሰግናለሁ። እዚህ ቸርች እዚህ ቸርች ከመምጣቱ በፊት በክፍለ ሀገር ቲቪውን እያየሁ ነበረ። እግዚአብሔር በዚህ መድረክ ላይ ስላቆመኝ እግዚአብሔርን በድጋሚ አመሰግናለሁ። እግዚአብሔር ያደረገልኝ በፊት ሰው ቤት እየሰራው ነበረ። ፍሮፌት ሰው ቤት እየሰራችሁ ያላችሁ እኔ ወጣችሁ መላክ እያወጣ እያለ እያወጀ ነበረ። እኔ በቲቪ አመን ብዬ ተቀበልኩ። ውሃ ጠጣው። ከዛ ሳት ጀምሮ ፋዘር አስር ሺ ብር ላከኝ። ከዛ ከጓደኞች ጋር ሆነን ማሽን ተከራተን ስራ ጀመር። ከዛ እየሰራን እየሰራን አሁን ማሽን ሁለት ማሽን ገዛን። ራሳችን ደንበኛ ብዙ አፈራን። እግዚአብሔር የተመሰገነ ይሁን። አሁን ስራው በጣም እኛ መርካቶ እናስረክባለን። እግዚአብሔር በጣም በሮችን ከፍቷል። እግዚአብሔር እናመሰግናለን። ሌላ የሆነልኝ ባይዘዌ አግብቻ አለ እሳ በ21 እድሜ ነው ያገባሁት በ21 ዓመት እሺ በአንድ እድሜ ነው ያገባው። እግዚአብሔር እዚህ ከማግባት ካገባው በኋላ ብዙ ነገር ነው ያሳለፍኩት። እግዚአብሔርን እንናቃለን። ብዙ ነገር ሰው ሀምሳ ዕድሜ ያለ አላገባም ያለ እኔ ግን ሀያ አንድ እድሜ ነው ያገባሁት። በእግዚአብሔር ፊት ነው ማውራ። እኔ በእግዚአብሔር ፊት ነው የማውራት። ብዙ ነገር በህይወቴ ብዙ ነገር አይቻለሁ። እግዚአብሔር ፈተነኝ። ብዙ ነገር ፈተነኝ። እኔ ጌታ ከወጣው ምን አይነት ፈተና ነው የሚገጥመኝ እያልኩ ክፍለ ሀገር እያለሁ ማለት ነው። አሁን ሰው የራሱን ላይፍ ኋላውን ያወራል። እኔ በአባቴ ቤት ነው ያደጉት። ምን አይነት ሰው ላይፍንደር ነው ምን አወራለሁ ብዬ ነበር የማወራው። ከዛ እግዚአብሔር ፈተነኝ። ከዛ አገባው። አሁን አንድ ልጅ ወለድኩ ማለት ነው። እግዚአብሔር ባረከኝ። ሌላም የሆነልኝ እዚህ ፎቶ አምጥቼ ነበር። አያተ በጣም ያመዋል፣ ጨጓራ ያመዋል፣ ጉበት ያመዋል። ምግብ ሊበላ አይችልም። ሲጋም ነክ ምናምን ከበላ እዛ ሰዓት ደንግፊት አለ። በጣም ይሞታል። እዛ ጸጥ ይላል። ስለዚህ ፎቶን አመጣውና ከኋላ ተቀመጥኩ። ፕሮፌስ ስጸልይ ፎቶን ከፍ አደረግኩ። ከዛ ሰዓት ጀምሮ ደውዬ ስጠይቃቸው አሁን ምግብ ይበላል ደህና ነው ተባለ። ሰይ ስለዚህ እግዚአብሔር እናመሰግናለን። ተባረክ አሜን። የእግዚአብሔር ሰው ውዬ እስቲ ቆያይ፣ አንድ መዝሙር ዘምር። እሺ እሺ፣ ሰዓቱ ስጩ እሺ፣ ስጩ አጭር ነው። አረ ኢየሱስ ጌታ ነው። ሀሌሉያ ደ ሀሌሉያ ሀሌሉያ! አሜን! ኢየሱስ ያድናል። እጃችሁን ከፍ አድርጉ እና እንደ እግዚአብሔር ያለ ማንም የለም። ይዘው ዘማሪ ነኝ ምርጥዬ ዘማሪሌሉ ዘማሌሉ የቅድሙ መጽር ዘምራለሁ እያልኩ ነበር። እግዚአብሔር የረዳ ሰው እግዚአብሔር የረዳ ሰው እግዚአብሔር ያረዳ ሰው አያዘን። በሁኔታ ይቀጥላል እየጀመረ

ቅዱስን አገኘ ተባል። ስሜ ኢየሩሳሌም ይባላል። ከገላን ከተማን የመጣሁትና እግዚአብሔር እዚህ ቤት ያደረገልኝ ነገር ሁለት ነገር ነው የምናገረው። የመጀመሪያው ገና እንደመጣው የመጣው ቀን ማለት ነው 2016 11ኛ ወር ላይ ነበር የመጣሁት እዚህ ቤት እና ከዚህ በፊት ልጅ ነበረኝ። አምስት ዓመት ከምናምን ሆኗል ከወለድኩኝ ማለት ነው ሁለተኛ ልጅ የለኝም ነበረ አምስት ዓመት ከምናምን ሙሉ ማለት ነውና ሁለት ጊዜ ፌል አረገ። ከዛ በኋላ የመጀመሪያ ልጄን ከወለድኩ በኋላ ማለት ነውና ሁሌ ነበረ በቃ ማለት እፈልጋለሁ ጸልያለሁ እግዚአብሔርም ደግሞ በልጆች እባርክሻለሁ ይለኝ ነበረ እና እዚህ ቤት መጥቼ የምስክርነት ሰዓት ላይ ፕሮፌት እኔ አስፈጻሚ ነብይ ነኝ ትል ነበር እና በቃ እግዚአብሔር ወይኔ ተናግረኸኛል፣ ልጆች እንደምትሰጠኝ ስለዚህ መጥቻለሁ፣ በቃ አድርግልኝ እላለሁ እና እንደገና ደግሞ አንዳንድ ችግሮቻችሁ የሚቆዩት የእግዚአብሔር ሰው ጋር እስከምትመጡ ድረስ ነው ይል ነበር ፕሮፌትና፣ በቃ ይሁን መጥቻለሁ፣ ጌታ ሆይ ቤት መጥቻለሁ፣ ነቢይ ያለበት መጥቻለሁ፣ ስለዚህ ይሁንልኝ ይላለሁ። ከዛ እንደገና ቃል ሰዓት ላይ ቃል ፕሮፌት ሲያገለግል መዝሙረ ዳዊት ምዕራፍ 126ን እግዚአብሔር የጽዮን ምርኮ በመለሰ ጊዜ አፋችን በሳቅ ተሞላ፣ አንደበታችን በእልልታ ታላቅን ነገር በህዝቦች መካከል አረገልን የሚለው በቃ የኔ ነው አልኩኝ። ጌታ ሆይ ታላቅ ነገር እልል ምልበትን ብዙዎች ህዝቦች ወደ እኔ ቤት መጥተው የሚያመሰግኑበትን ያረክልኝን የሚያዩበትን አርግልኝ በቃ አልኩኝ። ከዛ በኋላ መጥቼ እዚህ አርብ ቀን የመጣሁት መጥቼ በማግስቱ ጀምሮ ማለት ነው የእርግዝና አንድ ወር አንድ ቀን ተብሎ የሚቆጠርበት ቀን ሆነ ማለት ነው በወሩ አንድ በወሩ ቼክ ሳረግ አንድ ወሮ ነው በማግስቱ ጀምሮ እዚህ ቤት ከመጣች በኋላ በወሩ በወሩ አንድ ወሬ ነው እዚህ ነው ማለት ነው። እና እግዚአብሔር በቃ እንደዛ ረዳኝ። በድንቅ ሁኔታ ወለድኩኝ በሰላም በቃ። ኢቨን እኔ እስከ መጨረሻው ድረስ ነው የረዳኝ እግዚአብሔር። እምወልድበት ሆስፒታል እንኳን ማለት ነው በቃ በሱ እንትን ነው። እኔ ያሰብኩት ሌላ ቦታ ነበረ። ያሰብኩበት ቦታ ደግሞ ኢቨን ከአስራ አምስት ቀን በኋላ ነበር የቀጠሩኝ። ግን የዛ ሰዓት ላይ ልጁ ታፍኖ ነበረ የሸፍቷ ጨርሶ ምናምን ማለት ነው። በቃ እግዚአብሔር የሆነ አነሳሳ ሰዎችን ምናምን ነገር ሄድኩኝ በማላውቀው ሁኔታ ሰዎች ጠያይቀው ነው በቃ የወሰዱኝ። ማለት እግዚአብሔር ራሱ ነው የመራኝ ማለት ነው። ሄድኩኝ ተወለደ። ኢቨን ብለድ ግሩፕ የራሱ የኔ ሁለተኛ ልጅም ስለሆነ ቢጫነት ምናምን ይጠበቀ ነበረ በዛ ሰዓት ማለት ነው። በቃ ሲያዩት በጣም ኖርማል ንቅት ያለ ልጅ ምልክቱ እንኳን የለም። ምን አይነት ነገር ነው እያሉ ዶክተሮቹ። በቃ እንደዚህ እግዚአብሔር ረዳኝ። ይኸው ጤነኛ ልጅ እንደዚህ አይነት ልጅ እግዚአብሔር ይባ እንዲቀል ይመስላል ማለት የሆነ ይቀላል። እንደዚህ ሲሆን ግን በቃ ብዙ ነገር ነው፣ ብዙ ነገር ነው ያየሁት በዘመድ በምን በምን ብዙ ነገር ይኖራል። ልጁን በአንድ አስቀረሹ፣ ለብቻ አስቀረሹ፣ ብዙ ነገር ይባላል። እግዚአብሔር እንደዚህ ጊዜውን ጠብቆ እግዚአብሔር አደረገው። አሜን፣ አሜን። እንትን ነበር የምሰራበት ቢሮ ላይ እድገት ማለት ትምህርት ጨርሼ ማስተርስም ጨርሼ ከዛ አስገብቼ ዶክመንቴን ምንም እድገት አልተሰጠኝም ነበረ። የሚገባኝን አልነበረ የምሰራው ማለት ነው። ብዙ ዓመት ወደ ሶስት ዓመት ከምናምን እድገት ጠየኩኝ፣ በቃልም ጠየኩኝ፣ በጽሁፍም ጠየኩኝ። ምንም በቃ ሊሰጠኝ አልቻለም። ቆይ ቆይ ነው የሚባለው። ከዛ በኋላ አንድ ቀን በህልሜ ቢሮችን እንዲያጭራ አናውንስመንት ምናምን ሲኖር ምንሰበሰብበት ቦታ አለና እዛ ቦታ ላይ ቆመን ተሰልፈን እያለን እንዳለ ሰራተኞቹ ጠቅላይ ሚኒስትር ዶክተር አብይ ማለት ነው መጥተው አሁን የሆነ ነገር እናድርግ አይደል ይላሉ። አዎ እንላለን። ከዛ ማይኩን ለአንተ ይሰጧል፣ ለፕሮፊት ማለት ነው። ከዛ በኋላ ማይኩን ይዘህ ትመጣለህ፣ ወደፊት ለፊት ጨብጠኸኝ ታልፋለህ። ከዛ እንደገና ከፊት ትቆምና ከዛ በኋላ እኔ ተራዬ ሲደርስ እንዲጎንበስ ጎንበስ ብዬ ጎብጬ ማለት ነው ነበር ወደፊት ለፊት ወደ አንተ ጋር የምመጣው እንዲጸለይልኝ። ከዛ ስመጣ ይሆንልኛል በይት ለኛለ ይሆንልኛል አልኩኝ። አሁንም ይሆንልኛል በይት ለኛለ ይሆንልኛል አልኩ ሁለት ጊዜ እና ከዛ በኋላ ቀና ብዬ ሄድኩኝ። እንደዛ ካልክ በኋላ ማለት ነው። ከዛ ብዙም አልቆየም፣ ሳምንት ከምናምን በኋላ እንዲ የውስጥ እድገት ወጣ፣ ማለት የተመዘገባችሁ ሰዎች ነው እና ተፈተኑ ተባለ። ህልምሽን ካየሽ ህልሙን ካየው ሳምንት ምናምን በኋላ ማለት ነው። ህልሙ ላይ ግን ጠቅላይ ሚኒስትር አብይ ማይክ ሰጡኝ። አዎ፣ የሆነ ነገር እናድርግ አይደል? አሁን የሆነ ነገር እናድርግ አይደል አሉ። አዎ አለን። ከዛ በኋላ ማይኩን ሰጡ ለአንተ። ከዛ አንተ ጸለይክ። ማይኩን ይዘው ለፊት ወጣ ሳይሰተውኛል። ከዛ በኋላ በቃ በሳምንት ከምናምኑ ሄድኩኝ፣ ተፈተንኩኝ። እኔ አፕላይ ያረኩበት ቦታ ላይ 12 ሰው ነበር የተመዘገበው በአንደኝነት አለፍኩ። ደብዳቤ ነው ስ የሁለት ደረጃ እድገት አገኘሁኝ። ስለዚህ እግዚአብሔር ያገለገለሽ ጄፒኤስ ቸርች መተሽም በህልምም ነው ተከናውኖልሻል። እንኳን ጌታ ረዳሽ። ተባረክ። ጉሩ ኩኝ